ይደውሉልን ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እስኪ በዛሬ ትምህርታችን ወይም በዛሬ ቪዲዮዋችን ደግሞ ይጀላችሁ የመጣሁት የአማርኛ የሁለተኛ ፊደላትን ነው። እንግዲህ በትናንትናው ዕለት ወይም በባለፈው የአማርኛ ፊደላትን ሙሉ የመጀመሪያ የመጀመሪያ ፊደላትን ሰርችላችኋለሁ። ዛሬ ደግሞ እንዲሁ ደግሞ የሁለተኛ ፊደላትን ይዤላችሁ መጥቻለሁ። እንግዲህ ለመያዝ በጣም አጭሩ መንገድ ነው። በዚህ መንገድ ከሄዳችሁ በአጭር ጊዜ መለወት ትችላላችሁ። እንግዲህ እንደምታዩዋቸው የሁለተኛ ፊደሎች ተመሳሳይ የሚያደርጋቸው ነገር አለ። እሱ ምንድን ነው? የሁለተኛ ፊደሎች ሁሉንም ስታላቸው እነዚህ ምት የሚታያችሁ ፊደሎች ምን አላቸው? ከጎን ከጎናቸው ላይ ቅጥል አላቸው ማለት ነው። ስለዚህ አንድ ፊደል ከጎኑ ላይ ቅጥል ካለው የሁለተኛ ፊደል ነው የሚለውን ተጠቅማችሁ በቀላሉ መለየት ትችላላችሁ። እንዲሁም ደግሞ ሶስተኛዎችንም በቀጣይ እመጣላችኋለሁ። በቀጣይ ይችላችሁ እመጣለሁ። የራሳቸው የሆነ ልዩ የሚያደርጋቸው ነገር አለ። በዚህ እየለያችሁ በአጭር ጊዜ ብቁ መሆን ትችላላችሁ። እንግዲህ ወደ ትምህርታችን ስንሄድ እቺ ማነች? ከጎን ከጎናቸው ላይ ያላቸው ይች ማነች? ሁ። እቺ ማነች? ሉ። ይች ማነች? ሁ። እቺ ሙ። ይቺ ሱ። እሺ። ይች ማነች? ሩ። ይች ሱ። እቺ ማነች? ሹ ይቺ እቺ ቡ ይቺ ቹ እቺ ቹ እቺ ይቺ ኑ ይቺ ኙ አሁን ከዚህ ላይ የምንተረዳችው ከሁለተኛ ፊደሎች እያንዳንዳቸው ላይ ኡ የሚል ድምፅ አላቸው ማለት ነው። ከሁሉም ሁለተኛ ፊደሎች ላይ ኡ የሚል ድምፅ አለ ማለት ነው። በዚህ በቀላሉ ተለዩዋቸዋላችሁ። ከቅርጻቸው ቅርጻቸውን ከጎናቸው ላይ ባለው ቅጥል ድምፃቸውን ደግሞ ኡ በሚለው መለየት ትችላላችሁ ማለት ነው። ዘን ወደ ቀጣዩ ስናልፍ ይቺ ማነች? ኡ ያው ይቺ ኡ ይቺ ኡ ይቺ ኡ

ይቺኛው ስ ማነች? ጉ። ይቺ ጡ። ይቺ ማነች? ጩ። ይቺ ኡ። ይቺ ጹ። እሺ ይቺ ማነች? ጹ። ሁለት አይነት ጹ አለ። በኋላ ላይ ማሳያችሁ ይሆናል። ሁለት ሁለት ወይም ሞክሼ የሚባሉትን ይቺ ማነች? ፉ ይቺ ይቺ እሺ፣ መልካም። ሰላሳ አራቱ በን ጨምሮ የአማርኛ የሁለተኛ ፊደሎች እነዚህ ናቸው። አሁን ደግሞ እንግዲህ እኔ አምቴላችኋለሁ አሳይቻችኋለሁ፣ አይታችኋቸዋል። ምን ያክል አሁን አውቀናል የሚለውን ደግሞ እስቲ ከመጀመሪያው ጀምሬ እየጠየቋችሁም እየመለስ ኮላችሁም እንሄዳለን ስእናንተም እራሳችሁ እኔ ትጠይቃችሁ እየተናገራችሁ ከዛ ደግሞ እኔ ስነግራችሁ ስህተት ነይ ትክክል ነይ የሚለውንም ቸክ እያደርጋችሁ ሄዱ። አብራችሁ ወደ መጀመሪያው ስንሄድ ይቺ ማነች? ማነች? እሺ ይቺን ማን ነው ያልኳችሁ? ሩ ይቺን ማን ነው? ሁ ይቺ ይቺ ማናች?

ይቺ ማለት ጹ። ይቺ ነው ይቺ ማነች? ጹ ነች። ጹ ይቺ ጁ አይሺ መልካም። አሁን እኔ ስልላችሁ፣ ከዛ ደግሞ ምን ያክል ስለታት ነው እነት የሚለውን ደግሞ ራሳችሁን ፈትሻችኋል። በጣም አሪፍ ነው። እንደዚህ ያደርጋችሁ የአማርኛ ፊደላትን በቀላሉ በዚህ አይነት መንገድ መያዝ ትችላላችሁ። ስለተከታተላችሁ ያመሰግናለሁ። ቤተሰብ ያልሆናቸው ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑላለው። ከእንዲሁም ደግሞ ከዚህ በተጨማሪ በኦንላይን መማር ለምትፈልጉ በኦንላይን ተምራችሁ በአጭር ጊዜ ውስጥ ብቁ ጥሩ አንባቢ መሆን ትችላላችሁ። ቪዲዮ ላይ ባስቀመጥ ነው ስልክ ደውሉልን። ለዛሬ የነበረን ቪዲዮ ይህን ይመስላል። መልካም ጊዜ ሰኔ ቆይታ ተመኘሁላችሁ።